እንደ ፈረንጆቹ የዘመን ቀመር 1920ዎቹ መጨረሻ አካባቢ በተለይ በእንግሊዝ መንግስት አደራዳሪነት የአባይን ውሃ ወይም የናይልን ውሃ የ66 በመቶ ድርሻን ለግብጽ 22 በመቶን ደግሞ ለሱዳን የሰጠ አግላይ ሕግ ተፈርሞ ላለፉት በርከት ያሉ አመታት በዚሁ ሕግ መሰረት እንግዲህ በተለይ የታችኛዎቹ ሀገራት በስፋት የውሃ ሀብቱን ሲጠቀሙበት እንደነበረ ይታወቃል። ነገር ግን ይሄ የላይኛዎቹን ሀገራት በተለይ የውሃ ምንጭ የሆኑ ሀገራትን ፍጹም ያገለለ በመሆኑ ሊስተካከል ይገባል በሚል በርካታ ስራዎችን ስትሰራ የነበረችው ሀገራችን ኢትዮጵያ ይህንንም በማስመልከት በተለይ በ199 ዘጠኝ እንደ ኢሮፓያን አቆጣጠር መጨረሻ ጀምሮ የናይል ተፋሰስ ኢኒሺዬቲቭ በማቋቋም ወደ ተለያዩ ሀገራት ፍትሐዊ የውሃ ክፍፍል እንዲኖር በርካታ ስራዎችን ስሰራ ነበር። በኋላ ላይም ደግሞ ይሄ የናይል ኢኒሽቲቭ እንግዲህ ወደ ኮሚሽን አድጎ የተለያዩ ስራዎችን እየሰራ የሚገኝ እንደሆነ ይታወቃል። ሰላም ጤና ይስጥልን፣ እንዴት አላችሁ? ውድ ተመልካቾቻችን ሳምንታዊ የውሃችን መሰናዶ ተጀምሯል። በዛሬ ሳምንታዊ የውሃችን መሰናዶ ቅድም ላይም በመግቢያ ያነሳሁት በተለይ የናይል ተፋሰስ ኮሚሽን መቋቋሙ በተለይ የተፋሰሱ ሀገራት ፍትሐዊ የውሃ ክፍፍል እንዲኖር በማድረግ ሂደት ውስጥ ምን ተወጥቷል ምንስ ጉድለቶች ነበሩ ቀጣይስ ምን ሊሰራ ይገባል በሚል ጉዳዮች ላይ ዛሬ እየተወያየን ቆይታ የምናደርግ ነው የሚሆነው ለዚህም እንግዲህ አንድ እንግዳ ጋብዘንላችኋል እንግዳችን ዶክተር ዘበነ ላቀው የናይል ተፋሰስ ኮሚሽን ቴክኒካል አማካሪ እንደዚሁም የአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት አስተባባሪ ናቸው በዘርፉም ረዥም ዓመት ልምድ አላቸው በማማከርም ውሃ ዘርፍ ላይም ረዥም ዓመት በመስራት የሚታወቃሉ እንግዳችን ስለሆኑ ከልብ አመሰግናለ ዶክተር። እኔም አክብራችሁ እዚህ ድረስ መታችሁ ልትጠይቁኝ ስለወደዳችሁ በጣም አመሰግናለሁ። መልካም መነሻ ማድረግ የፈለግኩት ኢኒሽቲቭ ተቋቁሞ 1999 እንደ ኤሮፓያን አቆጣጠር በአባል ሀገራቱ ዘንድ የውሃ ፍትሐዊ ክፍፍል እንዲኖር በማድረግ ሂደት ውስጥ በርካታ ስራዎችን የሰራ ኢኒሽቲቭ እንደሆነ ይታወቃል። ምን እንድምታ ነበረው? ምን ተወጣ ምንስ ጉድለቶች ነበሩት ይህን ከማንሳብ ጀምሮ ደስ ይለኛል በጣም አመሰግናለሁ ኢኒሽቲቭ እንዳልከው የተጀመረው በ1999 በአስር አባለ ሀገራት ሲሆን አክቹዋሊ እዛ ነው ዘጠኝ ናቸው አስረኛዋ ሳውዝ ሱዳን በቅርብ የተቀላቀለች ናት ዋና አላማው በተፋሰሱ ውስጥ ያሉትን አላግባብ የውሃ መጠቀም ሂደት በተለይም ለግብጽና ለሱዳን በሙሉ የናይል ተፋሰስ ውሃ፣ ውሃ እንግዲህ ስንል በወንዙ ውስጥ የሚያልፈውን ውሃ ነው። በተፋሰስ ውስጥ የሚዘንበውን ዝናብ ሳንቆጥር፣ በዓለም አቀፍ ሕግ መሰረት በወንዞች ውስጥ የሚፈሰውን ውሃ ነው ብለን ሁሉም ተጋሪ አጋራት ይከፋፈሉታል ብለን የምናስበው እሱን በጋራ ለመጠቀም የሚያስችል መጠቀም ብቻ ሳይሆን በዘላቂነት ለማልማት ተፋሰሱን መንከባከብ ማስተዳደር በጋራ አስፈላጊ የሆኑ በመገኘቱ የተፋሰሱ አባል ሀገራት በጋራ ሆነው እየመከሩ በዘላቂነት ለመጠቀም እንዲያስችል ያንንም ሊመራ የሚችል ቋሚ ተቋም እስኪፈጠር ድረስ በ1999 የናይል ተፋሰስ ኢኒሽቲቭ እንዲፈጠር ሆኗል። ይህ ኢኒሽቲቭ ዋና ዓላማው እንደገለጽኩት የተፋሰሱ አባል ሀገራት ተወያይተው ተነጋግረው በሚያግባባ መልኩ እንዲጠቀሙት ለማስቻል የታሰበ ጅማሮ ነው። በተለይ ይሄ ኢኒሽቲቭ እንግዲህ ወደ ተግባር ከገባ በኋላ ባለፉት አመታት በርካታ የመጡ ውጤቶች እንዳሉ ይነገራል። ለውሃ ሀብቶቻቸው በተለይ የላይኛዎቹ ተፋሰስ ሀገራት ፍትሐዊ ተጠቃሚነትን እንዲያረጋግጡ ምን እንድምታ ነበረው? የተፋሰስ ሀገራቶቹ በአብዛኛው በውሃ ሀብት በተለይ በድንበር ተሻጋሪ ውሃ ሀብት ያላቸው እውቀት በጣም አናሳ በመሆኑ አሁን ይሄ ጅማሮ ከተፈጠረ በኋላ በሚያደርጓቸው የተለያዩ መድረኮች ሀብታቸውን ማወቅ ችለዋል። ሀብታቸውንም መጠቀም እንዴት እንደሚችሉ መነጋገር ችለዋል። ሌሎች ሀገሮች ተጽዕኖ ሲያሳድሩም መሞገት ጀምረዋል። ለዚህ ደግሞ ዋናውን ቁልፍ ሚና ስትጫወት የነበረችው አገራችን ናት። የህዳሴ ግድቡ መጀመር ከዚሁ ተያይዞ የመነጨ ነው። በተለይ የታላቁ ህዳሴ ግድብ ጌም ቼንጀር ነው ይሉታል በዚህ ዘርፍ ላይ። ምክንያቱም ከዚህ በፊት ቅድም በመግቢያችን እንዳነሳ ነው ለረዥም ጊዜ የውሃ ድርሻውን ሙሉ በሙሉ ታችኛዎቹ የተፋሰሰ ሀገራት በፍትሐዊነት ሳይሆን በአድላዊነት እንዲጠቀሙበት የፈቀደ ህግ ነበረ። ይህ ህግ ትክክል አይደለም፣ በሚል ከመሞገት ጀምሮ ውሃ ሀብቱን በዘላቂነት ከመጠቀም ደረጃ የሚነሳ ውጤቶች የመጣው በዚህ ኢኒሺቲቭ እንደሆነ ይታወቃል። እና ለላይኛዎቹ ሀገራት ምን ሰጥቷልን ማለት እንችላለን? መልማት እንደሚቻል ስንለማ ግን ሌሎችን በማሳተፍ መሆን እንዳለበት ሁሉም የተፋሰሱ ሀገራት መግባባት ላይ ደርሰዋል። ነገር ግን የተለያዩ የፋይናንስ ተቋማት ይህንን ለመደገፍ ይቸገሩ ነበር። ሲቸገሩ ኢትዮጵያ እንደ ተሞክሮ ብቅ ብላ መጣች። በታላቁ የህዳሴ ግድብ ፋይናንስ ከሌሎች ባይገኝም በራስ አቅም መልማት እንችላል የሚለውን ያሳመነችበት የታሪካዊ አጠቃቀም በተለይ ኤግዚስቲንግ ራይትስ የሚሉትን የሰበረችበት ዋና ማሳያ ፕሮጀክታችን ነው። የታላቁ ህዳሴ ግድብ ፈተናዎች የሉም ማለት አይቻልም። በእነዚህ ዓመታት በርካታ ፈተናዎች ነበሩ። በተለይ ኢትዮጵያ በብዙ መልኩ የቀዳሚነት ሚና ስለነበራት በብዙ እንደተፈተነች ይነገራል። እናንተም ዘርፍ ውስጥ ይህንን ፈተና በመቋቋም ሂደት ውስጥ ሙያዊ የሆነ ሀሳቦችን ስታቀርቡ እንደነበር ይታወቃል። ምንድን ነው ስፔሲፊክ ፈተናዎቹ ማለት እንችላለን? ከፋይናንስ ባሻገር ከፋይናንስ ባሻገር ትልቁ ተግዳሮት የነበረው የታችኞቹ ተፋሰስ ሀገራት በተለይ ግብፅ ለዓለም አቀፉ ህብረተሰብ የምታሳየው ሳይንሳዊ ያልሆነ የውሃ አጠቃቀም ነው። ይህም ማለት ምንድን ነው? ግብጽ እኔ ያለኝ የአባይ ውሃ ብቻ ነው፣ የአባይ ውሃ እኔ ጋር የሚደርሰው አምስት ፐርሰንት ብቻ ነው። ስለዚህ አምስት ፐርሰንት አትቀንሱብኝ የሚል አደናጋሪ ሳይንሳዊ ያልሆነ ምክንያት ታቀርባለች እና እውነትም አምስት ፐርሰንት ጨክነው ነው የሚል ያልተገባ አስተሳሰብ በሰዎች ዘንድ ለማስረጽ ሲሞክሩ ይታያል። ይሄ ከእውነት የራቀ ነው። ምክንያቱም ሀብት የምንለው በተፋሰሱ ውስጥ ያለ ዝናብ ሳይሆን በወንዞች ውስጥ የሚፈሰው ውሃ ነው። ይህም ውሃ በአጠቃላይ የላኛዎቹ ሀገራቶች ሳያለሙት የነበረው እንደወረደ በውሃ ውስጥ የሚፈሰው ውሃ አምስት ፐርሰንት አካባቢ ይሆናል በሚል እሳቤ እሱን የጋራችን ሳይሆን የግላችን ነው ብለው የተከፋፈሉበት ሂደት ነው። እዚህ ይህንን ለማሳመን ቴክኒካዊ የጥናት ሂደቶች የሚያሳዩን ምንድን ነው? ግብጽና ሱዳን ቅድም መግቢያ ላይ እንደገለጽከው 66 ፐርሰንቱ ለግብፅ፣ 22 ፐርሰንቱ ለሱዳን ይሁን ተብለው ሙሉ በሙሉ የተከፋፈሉበት ሁኔታ ነው። ይሄ ደግሞ ለየትኛውም የላይኛው ተፋሰስ ሀገራት ተቀባይነት ሊያገኝ አይችልም። በዚህ ምክንያት ዓለም አቀፍ ረጅ ተቋማት ለመደገፍ ሲቸገሩ ተስተውሏል። ስለዚህ ይህንን ተግዳሮት በዋናነት ለመስበር የበቃ ነው፣ ቅድም እንዳልኩት በራስ ኃይል መሞከር ነው። እውነታው ሲገለጽ ሁሉም ሊደግፈ እንደሚመጣ አንተማምናል ለመመከትስ የተካሄደበት ርቀት በእርግጥስ ውጤታማ አድርጎናል እውነት ነው ብዙዎቹ አገራቶች አሁን እውነታውን ተረድተውታል ሱዳንና ግብፅ የውሸት ጩኸት እንደሚጮሁ ለማወቅ ተችሏል ስለዚህ አብዛኛዎቹ ደጋፊ የምንላቸው በተለይ ገንዘብ በኩል የሚረዱ ተቋማቶች ትንሽ ጭላንጭል አሁን እየታየ ነው። በኮሚሽኑ ምስረታ ኮሚሽኑ ስድስተኛው ሀገር አክሲድ ካደረገችበት ሳው ሱዳን ማለት ካደረገችበት ጊዜ ስልሳ ቀን ተቆጥሮ ኮሚሽኑ በይፋ ሲኤፍኤው በሚፈቅደው መሰረት ተቋቁሟል። አሁን እንዴት ስራ ላይ ይውል ይውላል የሚለውን ኦፕሬሽናላይዝ የማድረግ እንጂ ከመቋቋም ጋር ተያይዞ የሚነሳ ጥያቄ አይደለም። ስለዚህ ኮሚሽኑ ከተቋቋመ እንዴት ሀገራቶቹ በጋራ ይለማሉ፣ በጋራ ያድጋሉ የሚለው የሚያስብ የሚያስተባብር ኮሚሽን ይሆናል ማለት ነው። እንደው ዶክተር ማንሳት የፈለግኩት ከኮሚሽኑ በፊት ግብጽ በስፋት ስታነሳ የምንሰማት ኢትዮጵያ በቂ የሆነ የዝናብ መጠን አላት ይሄ የዝናብ መጠንን ተንተርሳ መልማት ትችላለች። ስለዚህ ወሰን ተሻጋሪ የሆኑ ውሃዎችን በተቻለ መጠን ለታችኞቹ ተፋሰስ ሀገራት ልትለቅ ይገባል የሚል መከራከሪያም ያነሳሉ። በእርግጥስ እውነት ነው እውነት አይደለም? የውሃ ማማ ማለት ዝናብ ይዘንባል፣ የሚዘንበው ከፍ ባለ ቦታ ነው። ይሄ ሳይንሳዊ ሀቅ ነው። ዘነበ ማለት ግን ጥቅም ላይ ዋለ ማለት አይደለም። የሚዘንበው ዝናብ የኢኮሲስተም ነው። ኢኮሲስተም የራሱ የሚፈልገው ውሃ አለ። ወደ ተክሎች እጽዋቶች፣ ወደ መሬት ውስጥ ይገባል። ስለዚህ ድንበር ተሻጋሪ ሀብት ብለን የምንቆጥረው ወንዙ ውስጥ የገባን ያ፣ ደግሞ ሙሉ በሙሉ ወደ ሱዳንና ወደ ግብፅ ይፈሳል። ስለዚህ ዝናብ ይመጣል ብሎ መገመት ይቻል ይሆናል ግን ውጤት ላይ ማዋል አይቻልም። እዚህ ያለን ሀብት ዝናብ ሳይሆን ዳመና ሳይሆን በወንዞቻችን ውስጥ የተገኙት ውሃዎች ናቸው። ስለዚህ ኢትዮጵያ ምንም ከድንበር ተሻጋሪ ወንዞች እስካሁን የተጠቀመችበት ምንም ነገር የለም። ህዳሴ ግድብንም ብናይ አብዛኛው የሚውለው ለኃይል ማምረት እንጂ ለሌላ በተለይ ለምግብ ዋስትና ለምንለው ብዙም ፋይዳ ያለው አይደለም። አሁን በየድርድሮቻችንም ህዳሴ ግድብን የሚያቀርቡት ህዳሴ ግድብ ይጎዳናል ብለው ሳይሆን ህዳሴ ግድብ እንደ ፕሮጀክት ከተጀመረ በላይኛው መልማት በምንችልባቸው አካባቢዎች ላይ የመስኖ ልማት እንዳናካሂድ እንጥፍጣፊ ውሃ እንዳንቀንስ የማድረግ ጥረት ነው። ይሄ ደግሞ በየትኛውም የላይኛው ተፋሰስ ሀገር ተቀባይነት ያለው ጉዳይ አይደለም። ስለ ውሃ ሀብታችን ስለ ድንበር ተሻጋሪ የውሃ ሀብቶቻችን አብዛኛው ማህበረሰባችን በአሁኑ ወቅት እያወቀው ነው። ማህበረሰባችን ብቻ ሳይሆን ዓለምም ያለውን እውነታ እየተረዳው ነው። ስለዚህ ይሄንን ወደፊት የምናሰርጽበትን ሁኔታ ፎረሞች የተለያዩ ፎረሞች ይዘጋጃሉ። በናይል ተፋሰስ ኢኒሽቲቭም በየአመቱ የሚከበሩ በዓላቶች አሉ። ባለፈው በዚህ ባሳለፍ ነው የበጀት ዓመትም ኢትዮጵያ አዘጋጅታለች። ከተለያየ አገር የሚመጡ ምሁራን እያወቁት ነው። እውነታው አሁን ሁሉም ሰው እያወቀው ነው። ስለዚህ ወደ ትብብሩ የመምጣቱ ሂደት የማይቀር ነው እና ኢጂፕትም ሱዳንም ይሄንን ፋክት በመረዳት ወደ ኮሚሽኑ አክሲድ አድርገው እንዲገቡ የመገፋፋቱን ሂደት ኢትዮጵያ ብቻ ሳይሆን ሌሎችም ተፋሰስ ሀገራት እንዲሁም አጋርነን የሚሉ አካላት የሚደግፉት ይሆናል ብለን እናምናለን። እስቲ ወደ ኮሚሽኑ እንምጣ። እንግዲህ ኮሚሽን ከሆነ በኋላ በአንድም በሌላ መንገድ የላይኛው ተፋሰስ ሀገራት ሲጠይቁት የነበረውን ሕጋዊ ማዕቀፍ በደንብ የተላበሰበት እንደሆነ ይታወቃል። ባለፉት ስድስት ወራት ይሄ ኮሚሽን ምንድን ነው በተጨባጭ የሰራው? ማግባባት ላይ ትኩረት አድርጓል። አሁንም የሚባሉ ሀሳቦች አሉ። እውነት ነው እውነት ነው። አንዳንድ አወዛጋቢ ሀሳቦች ከተለያዩ አካላት የራሳቸውን ጥቅም ባማከለ መልኩ ያቀርባሉ። ይሄ ምንድን ነው የናይል ተፋሰስ ጅማሮ ወይንም የናይል ቤዝን ኢኒሽቲቭ የምንለው የተቋቋመው በዘጠኝ ሀገራቶች ነው። ዘጠኝ ሀገራቶች ተስማምተው ካላፈረሱት አይፈርስም የሚል አቋም ያላቸው የተፋሰሱ ሀገራትም ብቻ ሳይሆን በተለይ ሴፌውን ያልፈረሙ አካላት ብቻም ሳይሆኑ ሌሎች አካላትም ይሄንን ሲያነሱት ይታያል። ይሄንን ሁኔታ ሰላማዊ በሆነ መልኩ ለማክሰምና ሴፌው ላይ እንደተቀመጠው ሁሉ የናይል ተፋሰስ ጅማሮ ናይል ቤዘን ኢኒሽቲቭ መዳረሻው ኮሚሽኑ ነው። ስለዚህ ያንን አክስሞ ወደ ኮሚሽኑ የመግባቱ ሂደት ላይ አተኩሮ መስራት አለበት ከሚል እሳቤ የማግባባት ስራዎች እንዲሰሩ የሚኒስትሮች ምክር ቤት በወሰነው መሰረት የማግባባት ስራ እየተሰራ ነው። በተለይ ከግብፅ፣ ከሱዳን፣ ከኬንያ እና ከዲአርሲ ኮንጎ ጋር ማለት ነው። ስለዚህ የማግባባት ስራው እንዳለቀ አካታችነት የሚለውን ሁሉም ሀገራቶች እንደ መርህ ስለሚደግፉት የማስጨረስ ስራ እስቲ እንሂድ ከሚል የተነሳ ጅማሮ ነው። አሁን ምክክር ተደርጓል። አንዳንድ የማይሻሩ አቃውሞች ከግብጽ ይንጸባረቃሉ። እነሱን አሻሽሎ ወደ መስመር የማስገባት ስራ እየተሰራ ነው። እንዴት የናይል ተፋሰስ ኢኒሼቲቭ ከስሞ የናይል ወንዝ ተፋሰስ ኮሚሽን ስራ ይጀምር የሚባለው የትራንዚሽን ፔሪድ ያስፈልገዋል። ያ ትራንዚሽን ፔሪድ ምን ያህል ይሆን የሚለውን ሚኒስትሮቹ በጋራ እየተወያዩ እያስኬዱት ይገኛሉ። በአሁኑ ሰዓት ግን ብዙዎች ኮሚሽን ከሆነ በኋላ ያገኘውን ሕጋዊ እውቅና ለምንድን ነው መጠቀም የማይችለው? አሁንም ለምን ማግባባት ላይ ተጠመደ? የሚል ሀሳብ ይነሳል። ምክንያቱም ቅድም እርሶም እንዳሉ ግብጽ ማሰባበት ነው ነገሮችን ችግሮችን እየፈጠረች እንዳለች ይታወቃል። እና መሻገር አይቻልም ወይ ለምን አልተሻገርንም የሚል ሀሳብም ይነሳል። እውነት ነው። የተለያዩ ጽሁፎች አሉ፣ ተሞክሮዎች አሉ። የናይል ተፋሰስ ጅማሮ ህጋዊ ሰውነት ያለው ተቋም ሆኖ የፈረማቸው የተለያዩ ፕሮጀክቶች አሉ። ስለዚህ ህጋዊ ሰውነት ስላለው እሱን በአንድ ጀንበር ማፍረስና ወደ ኮሚሽን መሄድ አይቻልም። ንብረቶችን በጋራ ይፈሩዋሉ አሉ። እነሱንም ጭምር በተስማሙበት ስምምነት መሰረት በተለይ የናይል ተፋሰስ ጅማሮ ሲጀመር ዋና ዓላማው የኮሚሽኑ መቋቋምን ታሳቢ አድርጎ ስለሆነ ይወርሰዋል የሚል መብቱን፣ ጥቅሙን እና ንብረቱን ይወርሰዋል የሚል አለ። ለማውረስ ግን የፈረሙት አካላት የመሰረቱት የናይል ቤዝን ተፋሰስ ኢኒሽቲቭን የፈረሙት ያቋቋሙት ተቃዋማት የተወሰነ ሀሳብ ስላላቸው ያንን ሀሳብ ማስጨረስ ይበጃል ከሚል ሰከን ብሎ ከማሰብ የመጣ አስተሳሰብ ነው እንጂ ስራው መጀመሩ አይቀሬ ነው። በተለይ ኢትዮጵያ አሁን የሁላችንም ኩራት የሆነው የይቻላል ምልክታችን ታላቁ የህዳሴ ግድብን አጠናቃለች። ከዘርፉ የሚገኘውን በረከት ወደ መቃዋደሱ እየተሻገረች ነው የምትገኝ። በብዙ ዘርፉ ይሄ የይቻላል ማሳያችን ነው። ቅድም እንዳልነው ኢኒሼቲቭም በተለይ የላይኛው ተፋሰስ ሀገራት በውሃ ሀብታቸው መልማት እንደሚችሉም አስረግጦ ያሳየ ጉዳይ ነው እና በቅድሚያ ታላቁ የህዳሴ ግድብ መጠናቀቁ ዘርፉ ውስጥ እንደመቆየቱ ምድር የፈጠረቦት ትልቅ ኩራት ደስታው እንዳለ ነው። ኩራት እውነትን ከያዝን መዳረሻችን ያማረ እንደሚሆን ያሳየን ትልቅ ፕሮጀክታችን ነው። ይህ ፕሮጀክት እንደው እንደማሳያ ነው እንጂ ገና ብዙ እንሰራለን ብለን እንጠብቃለን። የህዳሴ ግድቡ እኮ ኃይል ነው የሚያመነጨው። እኛ የምግብ ዋስትና እንዴት እናረጋግጥ ካልን ባለን የውሃ ሀብት ባለን መሬት ላይ አፍሰን የምግብ ዋስትናችንን ማረጋገጥ ነው። ስለዚህ እንችላለን የሚለውን ስሜት ለማሳየት የጅማሩ ያህል ነው እንጂ የማብቂያችን አይደለም። ስራችንን እንቀጥላለን። ኢትዮጵያ ከ12 በላይ ተፋሰሶች አሏት፣ ድንበር ተሻጋሪ እዚሁም ያሉ፣ ከዛም ደግሞ ሰብ የምንለው ወይም ንዑስ ተፋሰሶች እልፍ ናቸው። በርካታ የውሃ መዳረሻም እንዳላት ይታወቃል። ይህንን የውሃ ሀብቶቻችንን ለመልማታችን ለመዋል ቅድሚያ የበለጠ ማህበረሰቡ ስለ ውሃ ያለው ግንዛቤ መስፋት ማደግ መቻል አለበት። እዚህ ላይ ምን መሰራት አለበት? ቀጣይ ብሎ ያስባሉ። ማህበረሰብን በእውቀት መገንባት ከኛ ይጠበቃል። እውቀት ኬት ነው የሚጀምረው ስንል ከህፃናት። ስለዚህ ከታችኛው የእድሜ ክልል ያለ ለጋ ሰው ጀምሮ እስከ አዋቂ ድረስ ይህንን እውቀት ማወቅ የግድ ነው። ግብፅ የውሸት ታሪክም ቢሆን ገና ከህፃንነት ጀምሮ ስለ አባይ ተነግሯቸዋል። አባይ የራሳቸው እንደሆነ ተነግሯቸዋል። በኢትዮጵያ ደረጃ አባይ የኢትዮጵያ ስለመሆኑ የሚያውቀው ማህበረሰብ በጣም ጥቂት ነው። ስለዚህ በካሪኩለም ደረጃ አሁን ባለፈው ሁለት ዙር የተማሪዎች ጥያቄና መልስ ውድድር ላይ ብዙዎች ታድመውታል ብዙ እውቀትም የተገኘበት ነው እና እንደዚ አይነት መድረኮችን አጠናክሮ መቀጠል ሀብታችንን በአግባቡ ተጠቅመን መበልጸግ የምንችልበትን ማሰብ የሁላችንም ኃላፊነት ነው። ዶክተር ስለ ጊዜዎት ከልብ አመሰግናለሁ። እኔንም ስለጋበዛችሁኝ ስለጠየቃችሁኝ በጣም አመሰግናለሁ። መልካም ወደ ተመልካቾቻችን ሳምንታዊ ውሃችን መሰናዶ እንግዲህ በዛሬው ቆይታው የናይል ተፋሰስ ኮሚሽን ተስፋና ስጋት ምን ይመስላል፣ ቀጣይ ይሄንን ዘርፍ የበለጠ ሀገራችን ለመጠቀም ምን ልትታደግ ይገባል በሚሉ ጉዳዮች ላይ እንግዲህ በተከታተላችሁት መልኩ ቆንጆ ውይይት አድርገናል። ጥሩም ግንዛቤ እንዳገኛችሁበት እምነታችን ነው። ይሄን ጉዳይ አንስተን ዝም ብለን አንተውም፣ ተከታታይ የሆኑ እንደዚሁ ፕሮግራሞችን እየሰራን ከእናንተ ጋር ቆይታ የምናደርግበት ይሆናል። ለአሁኑ ግን አበቃን ሳምንታዊ መሰናዷችን እንደዚሁ ቀጣይ ሳምንትን በሌላ ጉዳይ ወደ እናንተ ይመለሳል። ጎንጉሱ ነበርኩ፣ ጤና ይስጥልን።